ያልኩ ምንም አዲስ ነገር የለም። ፖሊስ ጣቢያ የሚሄድኩ ምንም ነገር አላሉኝም። የምትኖርበትን ቤት ሄጅ፣ እዛም እንደዛው ነው ያሉ እና ምን ብናድርግ ይሻላል? ውፍ አላቅም። ምን እንደማድርግ ራሱ ግራ ገብቶኛል። በጣም ነው ግራ ይገባኝ። ተይ በቃ አንቺ ተረጋጊ፣ የሆነ መንገድ አይጠፋም። መንገድ ያልኩትን እውነት መቼ ደረሰ? ተረጋጊ እንጂ ፍራታ። ምን ነው ችግር አለ? አይ አይ፣ ምንም ችግር የለም። እና እንዴት ነው፣ መቼም እንዴት ነው ያልሽው? ውጤቱን፣ አይደለም አይደል? ከአንቺ ውጪ ሌላ ሰው ውጤቱን ማየት እንደማይችል ታውቂያለሽ። እንደዛ ነው። እንደዛ ከሆነ ነገ በጧት መጥቻ የዋለሁ። እሺ፣ ፍራታ ሰላም ደሪ። እሺ፣ ሰላም ደሪ

ይቅርታ፣ ከእጅ አምልጠሽ ነው። በደንብ አትይዘኝ እንደ አማልኮ። ይቅርታ፣ በጣም ተጎዳሽ። እንዲ ይኸው ተይ ይቅርብኝ እያልኩ። አሁን እንዴት ነው ወደ ቤት እንዲሁም እዚህ እናድራለን። ቤት መሄድ አልፈልግም። በቃ አንተ እዚህ ጋር ትተኛለክ፣ እኔ አንተ ላይ ተኛለው። ቆሻሻ አይነካኝም። ላይ እፍራታ የዲኤንኤን ውጤቱ እጇ ላይ ገባ። ሰላም አሌይኩም። ሰላም ውድ ሀገሬ ልጆች እንዴት ናችሁ? ደህና ናችሁኝ? እኔ ደህና ነኝ፣ አልሐምዱሊላህ። ሰሞኑ ተጠፋፍተን ነበረ ዛሬ ደግሞ ከች ውለናል ማለት ነው። ይህን ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ። እንዲሁም አዲሶች ሰብስክራይብ አድርጎ ማለት ነው። አመሰግናለሁ የሀገሬ ልጆች፣ በያላችሁበት ሰላማችሁ ብዝት ይበልልኝ ማለት ነው። እንግዲህ እንደሚታወቀው ሐረግ ክፍል መቶ ሁለት ተለቋል። እንግዲህ በክፍል መቶ ሶስትም ምን ይካሄዳል የሚለውን አብረን እናያለን ማለት ነው። ው ለይፍራታ ዶክተሩ ደውሎላት ነበረ። ይህኒ ውጤቱ እንደደረሰ ነገራት ማለት ነው። እንግዲህ የእፍራታ መቸኮልም ውጤቱ እንዴት ነው ስትለው፣ ዶክተሩም እንግዲህ ከአንቺ ውጭ እኮ ሌላ ሰው አያየውም ማለት ማለት ነው። ስለዚህ ነገ መጥቼ ወስደዋለሁ አለች ማለት ነው። እቤት ስገባ አቤልም እንግዲህ እንደተለመደው እግሩን ጣውላ ላይ ጠረጴዛ ላይ ሰቅሎ ቴሌቪዥን እያየ እሷን በቃ በንዴት ይህን ቴሌቪዥን ሳነሳብህ ነገ እንደምታደርግ አያለው አለችው ማለት ነው ያው እንግዲህ እያስፈራራት እንዳለን እናውቃለን ማለት ነው። ያው ከያፌትም የተለያዩ የሴቶችን ፎቶ ወስዷል ማለት ነው እሱ ከላፕቶፕ ላይ። እንግዲህ አቤል ምን እንደሚያደርግ አብረን የምናየው ይሆናል ማለት ነው። በዚያውም እንግዲህ ቢኒ ዳጊ ገኔን እያስደሰቷት ነው ማለት ነው። እያጎረሷት ነው ያው እንትል ጉሊት ሂዳ ትንሽ አስበው ነበር ማለት ነው። እና ገኒም በጣም ደስ ብሏታል ማለት ነው። በዚህ መሀልም እንግዲህ ዲያራም የአባቷ እናቷ አባቷን እንደገደለች በእሷ ምክንያት እንደሞተ አወቀች ማለት ነው። ከዛም ትምህርት ቤት አልገባችም። ከቤት ወጥታ ለናታም ደውላለት ነበረ፣ ናታንም አላገኛትም ማለት ነው። እና ስለዚህ ዲያራም እንግዲህ እየጠጣች ነበር ሰክራ እያለቀሰች ነበር ማለት ነው። በዚህ መሃል ዲያራ እናቷ ስደውላት አታነሳም። እናቷ ስለጨነቃት ለወንድሟ ናዖድ ጋ ሄዳ ማለት ነው አስደወለች ማለት ነው። ያው መጀመሪያ ግን ናታን አግኝቷት ነበረ። ናታን አግኝቷት እንግዲህ ምክንያቱን ሲጠይቃት አጠይቀኝ፣ ለማንም ሰው አልናገርም ብላ እያለቀሰች እያለ ያው ናታንም ሰክሮ። እንግዲህ ጥንብዝ ብለው መንገድ ለመንገድ እየተጃጫሉ ነበር ማለት ነው። በዚህ መሃል ናታን ልትወድቅ ስትል ሲይዛት እንግዲህ ከየፍራታ ጋር ይመሳሰልበታል ማለት ነው። እንግዲህ ኤፍራታ አትመስልምና በመሀል ሲያስታውስ ኤፍራታ አይደለችም ይጥላታል ማለት ነው። ፓርት ላይ በጣም አስቀኛል። ትጥለኛለህ እንዴ ምናምን ስትለው ይቅርታ ይላል ማለት ነው። ከጣላት በኋላ ይቅርታ እያላት እያለ አንስሳት ማለት ነው። በዚህ መሀል ናኦድ ወንድሟ ደወለ ማለት ነው። እንግዲህ ወንድሟንም ይቅርታ ጠየቀችው ስላስከፋው እስከዛሬ ይቅርታ አለችው ማለት ነው። እንግዲህ ወንድሟም የት እንዳለች ንገሪኝ መጥቼ ልወስድሽ አላት ማለት ነው። ናኦድ በቃ ይቅርታ ካላደረክልኝ ምናምን አለችው። እንዳልተበሳጨባት እና እንዳልተቀየማት ናኦድ ለዲያራ ነገራት ማለት ነው። እንግዲህ ዲያራም ወንድሟ መጥቶ ወሰዳት ማለት ነው። ናታንም እንግዲህ ተደብቆ ከወንድሟ ሄደ ማለት ነው። እኔ ግን እዚህ ጋር ዲያራ ከናታን ጋር ነው የተላለች ብዬ ፈርቼ ነበር አላለችም ማለት ነው። እንግዲህ ውድ አገሬ ልጆች፣ በዚህ መሀል ጽዮን ለዳጊ ደውላለት ልጅቷ ምን እንዳለችው፣ ምንም ነገር አዲስ ነገር እንደሌለ ያው እነሱ አቤልን እያጠመዱ ስለሆነ ማለት ነው። ምንም አዲስ ነገር እንደሌለ ነገራት ማለት ነው። ሉሊትም ያው እንደ የድራማው ድምቀት ሉሊት ነገረኛዋ ቤዚን ያው ስለና ኦድ ክፉ ነገር ስትለው ምናምን ስትላት ነበር እና ያው እሷም ከዚህ በፊት ለና ኦድ ብዙ ብዙ ነገር ብለዋለች ማለት ነው ስለ ቤዚ ቤዚ ግን አሁን ስለ ናኦድ መጥፎ ነገር ስትላት ከሰተቻት ማለት ነው ያው ለራስሽ ብዬ ነው ለማጣላት እየሞከረች ነው ማለት ነው። ሉሊት እዚህ ጋር እንግዲህ ቤዚም ጓደኛዋን ህዌን እየፈለገቻት ነው ማለት ነው። ያው በትው ውስጣ ነው ያለችው። ናቆድም ደውሎ እንግዲህ አብረው እንደሚፈልጉና አብሽሬ እያላት እንደሆነ ቤዚም እያሰበች እንደሆነ መቀረት ነገረችው ማለት ነው። ያው ገኒና ኤፍራታና ገኒም ያው ገኒን መታ አየቻት ማለት ነው ኤፍራታ ጋር ያው ቤተክርስቲያን ሄዱ ማለት ነው። ከዛ ኤፍራታ ሆስፒታል ሄዳ የደኔን ውጤት አመጣች። ገኒም ወደ ቤቷ ተመልሳ በጣም ደስ ብሏት፣ ያው ቢኒም እንግዲህ ለምን ይዘሽኛ ሌራቸው ምናምን አላቸው ማለት ነው። ደስ ብሏቸዋል እንግዲህ። ይህን ይመስላል በአጭሩ የሀረግ መቶ ሁለት ክፍል መቶ ሁለት ድራማ ማለት ነው። በመቶ ሶስት ምን ይከሰታል? አብረን የምናይሆናል። አብራችሁን ስለነበራችሁ አመሰግናለሁ።